ሲበታዝ ጉጭ ወዳችሁ ማለት ነው። ፍጼ ሰው ማስቀይም አይወድም ማለት እንደምታዩት ነው። ሁሉ የፍራንክ ሲያደርግ ሰላም ባለው ነገር እንደዚህ ተጋጭተውም ሲሆን ማስታረቅ እንጂ እንደዚህ አይነት ግጭቶች ይፈጠራሉ ብሎ አላሰበም። የቆንጆ ደግሞ ይህን እንደዚህ ከብዳለው ላ አላሰበች ማለት። ብሩኬ ደግሞ ተለይቷትም ስለነበረ እንዳያችሁት ፍጹም ደግሞ ማለት ተደናግጧል። እውነት ለመናገር ፍራንክ ለማድረግ አንዴ ሰው ነው አንዴ አግኝታኛለች አንዴ ፖሊስ ሲል ነበረ። ግን ብሩኬ ደግሞ ደንግጧል ማለት ችግር ውስጥ ነች፣ ተጎድታለች፣ የሆነ ምናምን ሲለው ስለነበር ያ ነገር አወዛ ገብቶ አልገባቸው። ለዛ ነው ብሩኬ እንደዛ የደነገጠው እሷ ምንድን ነው የሆነችው ወደ ፖሊስ ጣቢያን እንሂድ ሲል የነበረው ለዛ ነው ምክንያቱም ሀይሚ ምን ሆና ነው እንደዚህ እስኪሰርቋት የደረሰችው? ከዛች ደግሞ ፖሊስ ጣቢያ ደርስ ያደርሳት ነገር ምንድን ነው? የሰው ልጅ ምንም ሳይደረግ ምንም ሳይፈጠርበት ፖሊስ ጣቢያ ስለማይሄድ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የሙ ቻናል ተከታታዮች፣ እንዴት ናችሁ? እንኳን ደህና መጣችሁ። እህቶቼ፣ እዚህ ጋር መጣችሁ ሰብስከብ ያደረጋችሁኝ በጣም አመሰግናለሁ። ብዙዎቻችሁ በቲክታክ ውስጥ እንዲህ ቪዲዮ ስሪ እንጂ ታደበ ምን እናቅሻለን እንዴትስ? ብሎ ነው ምኑን ከምኑ አድርገን ነው ሰብስከብ እናደርጋለን ስላላችሁ ነው ቪዲዮ እየሰራለሁት ማለት ነው ግን ሁላችሁም እንግዲህ አመሰግናለሁ። በጣም ለእናንተ ቃል የለኝም። ማርያምን በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። ትልቅ ቦታ አለኝ። አመሰግናለሁ። እንዴ ለምንድን ነው ይሄኛውን ቻናልሽን እስከዚህ አድርሰሽ የለፋሽበት ስ ብላችሁ ደግሞ ኮሜንት ላይ ጻፋችሁልኝ ያላችሁና፣ ምንም አልተወውም። ተስፋ ቁርጫ ተወውም። ግን እንዳልኳችሁ ያኛው ሶስት ወር ገና ስለሚጠብቀኝ ለዛ ነው እዚህም እዛም እያልኩኝ እንግዲህ ያለውን ነገር እስኪ ፈጣሪ እስኪ ያስተካክለው እና ደግሞ አንዳንዴ ምንም ነገር ሲፈጠር ተመስገን ለበጎ ነው በይም ብላችሁኛል አዎ ተመስገን ብዬ ተቀብዩ ያለው ምንም ነገር ሲፈጠር መልካም ሆነ መጥፎ ለበጎ ነው በሚለው ማለት ነው ምንም ነገር በምንድነው የሚባለው ብቻ የሆነ ነገር ሲፈጠር በሆነ ነገር ሊያልፍ ነው እና ሶኬ ምንም ችግር የለውም ይህንወዶች ያው ለጊዜው የሚሰማችሁ ስሜት አለ አልዋሻችሁም የሆነ መጥፎ ስሜት ተሰምቶኛል ለሰአቱ ግን ደግሞ እዚህ ጋር ራሱ ሰብስክራይብ አድርጋችሁኝ ሳይ ገረመኝ ማርያምን በጣም ደስ አለኝ የከፋኝን ያክል ደስ ብሎኛል ብቻ እናንተ ካላችሁኝ በቂ ነው እና የኔ ወዶች ለዛ ነው ይህንን ቪዲዮ ምሰራው ማለት ነው። ምላችሁ የሆነ በዚህም አልሰራ ማለት አይደለም፣ ሰራለሁ፣ ግን አላደል እኔ እንጃ ብቻ እና ብቻ። ለማንኛውም ምንም ሊያሳስባችሁ አይገባም። ናፍቀውኝ ነበር ግን ደግሞ ተናደድኩኝ እያላችሁም ያላችሁ አላችሁ፣ አትናደዱ የኔ ወዶች፣ ፍጼ እኮ ምርጥ ልጅ ነው። ፍጼ ያለበት ቦታ ላይ ሁሉ ነገር ሰላም ነው። ተንኮለኛም ነገረኛም እስካልሆነ ድረስ ያስታርቃቸዋል። ወደሆኑ ሀይ

ያው እንግዲህ ሰርፕራይዙ ተበላሽቶባቸዋል። በዚህም በሉት በዛ ሀይሚዬ እንኳን መጣሽ በጣም ተናፍቀሽ ነበረ። ቡራም እንደዛው፣ ብቻ የሆነ የሰው ልጅ መልመድ መጥፎ ነው። እግዚአብሔርን አይደለም እነሱ በቪዲዮ በዚህ መጠው ማያቸው ቀርቶ ማለት ነው። እናንተን አሁን በኮሜንታችሁ ነው ማውቃችሁ፣ ግን ናፈቃችሁ። እግዚአብሔርን በቃ የእነሱን ኮሜንት ማንበብ በቃ በየቤቱ። እኔ የኮሜንት ሱስ አለብኝ ታውቃላችሁ። እኔ ቤትም ስሰራ ኮሜንት እና ያያ ነገር ናፍቆ የነበረ እውነት ለመናገር ና ብቻ እንኳን እንደናመጡልን ከዚህ በኋላ ሁሌም በፍቅር በደስታ ይመጣሉ። ነገም በሰላም ነው የሚመጡልን፣ ፏፈሽ ብሎ ማለት ነው። ያው ፍጼ መሀል ላይ ሆኖ ወይም ደግሞ ፍጼንም ሀይሚንም በአንድ ላይ ፕራንክ ያደርጋቸውና ብሩኬ፣ እንደባለፈው እንዳያችሁት እንግዲህ ወንድሞቹንም ሀይሚንም በአንድ ላይ ነው ፕራንክ ያደርጋቸውና ወይ በአንድ ላይ ፕራንክ ያደርጋቸዋል። ብቻ ምንም መሆናችሁ ነው ዋናው መምጣታችሁ ነው። የኔ ሞናሊዛ የኔ ቅምጥል ሀይሚ የኔ ቆንጆ እና ቡራ ወንድሜ ያው ምንም ቢደነግጥም ይገባዋል ማለት የምታፈቅሩ ሰው አይደለም ቀርቶ፣ ማንም ሰው የሆነ ነገር ሆኖ ሲባል ያስደነግጣል። ፍጼ ደግሞ ይዞን ከውን ያለው በቃ እንደዛ ብሩክ ሲል ወይኔ ሄደ ምናምን ሰው አስከፍሎ ምናምን ነገር አለ ና ብቻ አፋፈሉ። ምን ለማለት ፈልጌ ነው? አትሰቡ ፍጼ ነገፎ አፈሻ አድርጎ ነው የሚያመጣቸው። በተረፈ በጣም ነው የምወዳችሁ የኔ ወዳጆች፣ መልካም አዳር ይሁንላችሁ ባይ